ይህንን ጸጋ እኛ የተቀበልንበት መንገድ ትክክል አለመሆኑ እንጂ፣ በጣም የአፍሪካ አውራዎች ነን። ብዙ ሀቆች እንዳሉን ሳቅ ይህን ነገርማ በየትኛውም ሁኔታ ላይ ሆኜ አወጣዋለሁ። የሚመጣ ይምጣ የሚለው ነገር ነው ውስጥ ያለው። ያንን ሁሉ ትግል ስታደርጊ በግብጾች ቤት ነው ሲያዩኝ እንደውም እኛ አሳልፈው ለመስጠት አላህን ፈርተን ነው እንድትረዘቂ ነው እንጂ አንፈልግም ይላሉ። ለእኔ እንደ ሀገር ፍቅር ወይም ውስጤ እንዳለው ኢትዮጵያዊነት ፍቅር ይሄ በጣም ትንሹ ነገር ነው። አንተ ሀቅ ከያዝክ በዳይ የራሳቸው ሰው እንኳን ቢሆን ከሀቅ ጋር የሚቆሙ በጣም የሚገርሙ ፍቅር የሆኑ ህዝቦች ናቸው። ሀገርን ለመውደድ አስተዳዳሪህን መውደድ አይጠበቅብህም፣ ማክበር እንጂ ርስ በርስ ለግድያ የሚፈላለጉ ናቸው። ሀገራቸውን በተመለከተ ግን ሁሉም አንድነታቸው ምንም በቃ ይገርምሃል። ምንም ጸብ ያላቸው አይመስልህም። ስለ ሀገራችን ታወሪ ያለሽ እኛ ጋ ተቀምጠው ብላ ያኔ ነው ማንነቷን ገልብጣ ያወጣችው። ቦታ ሰጥቶ ምን ላይ ደረሽ እንዴት ሆንሽ የሚል ማንም ጠያቂ አልነበረም በጊዜው። ሌላ ሰፍ እና ብቻዬ ነው ያንን ጊዜ ለመወጣት የተገደድኩት። ሰላም ጤና ይስጥልኝ፣ ክቡራትና ክቡራን ተመልካቾቻችን፣ እንደምን አላችሁ? እንደምን ቆያችሁ? እያን ዘውትር ወደ እናንተ የምናደርሰውን ፕሮግራም ዛሬም ቀጥለናል። በዛሬው ዕለት በሳውዲ አረቢያ ጅዳ ከተማ ላይ እንገኛለን። በጅዳ ከሚገኙ እንግዶቻችን መካከል ዛሬ እህታችን ዙዙ አባይ ጋር ቆይታ የምናደርግ ይሆናል። ዙዙ አባይ በተለይ ከሕዳሴው ግድብ ጋር በተያያዘ ከፍተኛ የሆነ ትግል ስታደርግ የነበረች እህታችን ናት። እንዴት ወደዚህ ትግል ገባች? እንዴትስ ወደዚህ ሀገር መጣች? የስደት ህይወቷ ምን ይመስላል፣ የሚሆን አብረን እንቃኝ ይሆናል። እስከ ፍጻሜው አብራችሁ እንድትቆዩ በትህትና ጠይቃለሁ። ዙዙ እንኳን ደህና መጣሽ። እንኳን ደህና ቆያኝ። እንግዲህ ያው ዙዙ አባይ በመባል ነው የምትታወቂው። እስቲ ዛሬ ለኢትዮናስ ቤተሰቦች እንዲሁም በመላው ዓለም ላይ ሆነው ይህንን ፕሮግራም ለሚከታተሉ ኢትዮጵያውያን በሙሉ ስምሽን አስተዋውቂ። ሰላም አለይኩም ወራህመቱላሂ ወበረካቱ በመላው ዓለም የምትገኙ የዩቲዩብና ስፔስ ቤተሰቦች ሰላም ታይበ ያላችሁበት ይدرسአችሁ የረመዳን ወር ኢባዳ እናንተ ጋር እንዴት ነው? እኛ ጋር አልহামዱሊላህ በጣም በጥሩ ሁኔታ እያሳለፍን ነው መልካም የኢባዳ ወር እንዲሆንላችሁ ምኞቴ ነው ያው እንግዲህ ሙሉ ስሜ ሲሆን ነው ዙዙ በሚለው ኒክኔም ነው የምታወቀው ሶሻል ሚዲያ ላይ እንግዲህ ያው የምንጀምረው እንዴት ወደዚህ ሀገር መጣሽ ከሚለው ሀሳብ ተንስተን ስለ ትግሉ ሌሎች ጉዳዮችን ደግሞ ቀስ በቀስ የምናነሳቸው ይሆናል። እንዴት ወደ ሳውዲ አረቢያ ልትመጪ ይቻልሽ? ወደ ሳውዲ አረቢያ የመጣውበት አጋጣሚ እንግዲህ ያው እንደ ማንኛውም ኢትዮጵያዊ ኑሯችን መካከለኛ ገቢ ካላቸው ቤተሰቦች ውስጥ ያለው ሲሆን የአስረኛ ክፍል ተማሪ እያለው ነበረው ወደዚህ መምጣት ሀሳቡ የነበረኝ ያው እንዳጋጣሚ ሆነው ለምፈልገው ዲፓርትመንት የሚሆን ውጤት አልመጣለኝም፣ አስረኛ ክፍል እንደተማርኩኝ። ከዛ በኋላ ያው ስደት ያለውን ነገር እዛ ተቀምጠንኛ የምናስብበት መንገድ ሌላ ነው። እንደ ማንኛውም ሰው የተሻለ ህይወት የራሴንም የቤተሰቦቼንም ህይወት ለመለወጥ በሚል አላማ አይቴን ከዛሬ 12 ዓመት በፊት ወደ ስደት ለመምጣት ችያለው ማለት ነው። ወደኋላ ልመልስሽ 12 ዓመቱ ወደኋላ ልመልስሽ እና ለመጀመሪያ ጊዜ ወደዛ ሀገር ስትመጪ የሳልሽበት መንገድ አለ። ሀሳቦች አሉሽ፣ ውጥኖች አሉሽ። እነዚያን ሀሳብና ውጥኖችሽን ከጫፍ ለማድረስ ነው እንግዲህ ወደዚህ የመጣሽው። የመጀመሪያ ወደዚህ ሀገር ስትመጪ ምን ስኬት ለማሳካት ነበር ተነስተሽ የመጣሽው? የሚገርምክ ወደዚህ ሀገር ስመጣ በጣም ትንሽዬ ሻንጣና ትልቅዬ ህልምዤ ነው የመጣሁትና ያው ብዙዎቻችን እዛ አሁንን ስደት እንደምናስበው አይደለም። በዚህ ልክ የሚያደክምም አድርገን አናስብም። አክቹዋሊ እኔ የመጣውበት መጀመሪያ ሙያ ተምሬ በሙያ እንደምሰራ ነበረ እማቀው። እዚህ ሀገር ስመጣ ያው ልልአሰፍ በደላሎች ሆነ የመጭበርበር ነገር ደርሶብኝ ነበረ። ስለዚህ ያው ሙያ እስከምታቂ ድረስ ቀጥታ ወደ ተማርሽበት ሙያ መስራት ስለማች፣ ቋንቋ እስከምታቂ ሶቤት መስራት ትችለች መስራት ግዴታ አለብሽ ነበር የተባልኩት። ያለውን ሂደት አውቅም ስላልነበረ መጣሁኝ። የጠበኩት ነገር በጣም እውነት ለመናገር ሰውዲ ፊቷን አዙራ ነበር የተቀበለችኝ ማለት እችላለሁ። በጣም ብዙ ከባድ የሚባሉ ጊዜያቶችን ለማሳለፍ ተገድጃለሁ። ነገር ግን አልሐምዱሊላህ፣ አላ ኩሊ ሃል፣ ሁሉ ነገር አልፎ ያው ዛሬ ላለሁበት በቅቻለሁ እና ብዙ ቻሌንጆችን አልፌያለሁ። ኦኬ፣ ያው እንግዲህ አንቺ በምትታወቂበት ጉዳይ ላይ እናጠንጥንና ዙዙ አባይ ወይም ደግሞ ዙዙ ከህዳሴው ግድብ ጋር በተገናኘ በደንብ ከሚታወቁ እህቶች መካከል ወይም ደግሞ በህዳሴ ግድብ ዙሪያ ላይ ከሚነሱ ሰዎች መካከል አንዷ ነሽ። በአረቡ ዓለም ላይ በተለይ ደግሞ በአረብ ሀገር ሆነሽ ግብፆችን መሞገት ከባድ ነው። ያንን ቻለንጅ ተጋፍተሽ ወደ ህዳሴው ግድብ ትግል ገብተሻል። ይህንን ትግል እንዴት ልጀምሪው፣ እንዴት ሳሳቡ መጣልሽ? ሀሳቡ የመጣልኝ ያው እንዳጋጣሚ የተለያዩ የሶሻል ሚዲያ ፕላትፎርሞች አሉ። ከዛ መሀል ቲክቶክ ነው ተጠቃሚ አልነበርኩም። ይህንን ፕላትፎርም እንደ ማንኛውም ሰው ከፈትኩኝ። ላይክ እንጆ ላረግበት ያለው አዝማሚያ አላጀበኝም፣ ጥሩ ያልሆኑ ነገሮች ስለነበሩ። እንዳጋጣሚ ቪዲዮዎችን በማገላብጥበት ሰዓት ላይ አንድ የካይሮ ዜጋ ያለው የመስሪ ዜጋ ያለው ሰው በማንነታችን ስለ ግድቡ ስለምን ሳይሆን በስራችን በማንነታችን ሲሰድበን አየሁና፣ ንግግሩ በጣም ልብ ይነካ ነበረ። ለዛ ሰው ምላሽ ሰጥቼ መጀመሪያ ቪዲዮ ተቅሪበን ከአምስት ሚሊዮን ሰው በላይ አይቶታል። በጊዜው ከ500 ሺህ በላይ ላይኮችን ይዞ ተቀምጧል። ስቲል ነው አለና ቪዲዮ እንኳን ያስታውቃል። በቃ ስራ ላይ ሆኜ በስራ ልብሴ ነው። ለዛ ሰው መልስ ሰጠውና ይሄ ክልልማ ለእኔ አይሆንም በሚል ሎጋውት ብዬ ወጣሁኝ ማለት ነው። ዘግቼው ከናካቴው ተናድጭና፣ ምናልባት ብዙዎች አሁን ቪዲዮን የሚያውቁታሉ። ያንቋሸሹበትም ምክንያት ይመስለኛል እናንተ ሰው ቤት እየሰራችሁ አይነት ይዘት ያለው ቪዲዮ እንደሆነ አስታውሳለሁ። እንደዛ ነበር የኛ ልጆቻችን የተከበሩ ናቸው፣ እንደናንተ ግርድናን አይሰሩም ነበር የሚለው፣ ቃሉ ትንሽ ከብድ ነበር። ያንን ምላሽ ከሰጠሽ በኋላ ለምንድነው ሎጋውት ብልሽ ለመውጣት የተገደድሽው? ለምን እራሴን እጎዳለሁ የሚለው ነገር ነው የተሰማኝ። ይሄ በፍምስና አለም ወይም ፌመስ የሚሆን እኔ ህልሙ ምኑም የለኝም። በቃ ለዛ ሰው ደስ ያለኝ የውስጤን ፈራሪ የተሰማኝን ነገር ገለጽኩኝ። ከዛ ሎጋውት ብዬ ወጣሁኝ። ከወጣሁ በኋላ በጣም ስልኮች ይደወሉብኛል። የማውቀው ነገር የለውም። ከዛ አንቺ በጣም እንትን ብለሻል፣ ቪዲዮ የቱ ቪዲዮ እረስቸዋለሁ። እኔ ረመዳን ውስጥ ነበረ ትዝ ይለኛል። በጣም ስራ ይበዛብኛል። ስራ የምሰራው የተለያየ ቦታ ነበር፣ አሰሪ ይዛኝ የምትሄደው ከዛ ገብቼ ሳይ ቪዲዮ በጣም ቫይራል ይወጣል። ከዛ በኋላ ግን ቪዲዮዎችን እየቆየው በማይበሳት ላይ እነዚህ አባይ ኬዞች አሉ ብዙ ነገሮች መጡ። በቃ የሆነች ትንሽ ነገር ማድረግ የምችል አይነት ነገር ስሜት ስለተሰማኝ ቆይ ቁጭ ብዬን ነገር ሊ በሚል አንዱ አንዱን ቪዲዮ ሲጠራ እዛ ውስጥ ቀረው ላለው ገብቼ በቃ ይቺ የመጀመሪያዋ እሳቤ። ወደ ቲክቶክ እራሱ የመጣሽበት ያችነት ከግብጾች ጋር ያለሽ ሁኔታ ነው። ከዛ በኋላስ ኢትዮጵያውያን በምን አይነት መንገድ ተቀበሉሽ? ወይ በጣም ደስ በሚል ሁኔታ ነው። በጣም የሚገርም ነገር ቪዲዮች ላይ ሁሉ የሚያስደስቱኝ እነሱ የሚጽፏቸው ነገር የልቤን ተናገርሽ፣ የልብ ያሰብከውን ነገር አንድ ሰው ሲናገር ላይክ ፊልም ታደርገው ነገር አላለ በቃ እንደዛ አይነት እንትን ሲሰጡኝ በቃ የልቤን ተናገርሽ ጎሽ፣ በጣም ነበረ ደስ በሚል ፍቅር ነበረ። ቪዲዮዎቼ በጣም ተደራሽ እንዲኖራቸው የኢትዮጵያ ሕዝብ እዛ የቲክቶክ ፕላትፎርም ላይ የሚገኙ ሰው በጣም ረድተውኛል። ከዛ አንዳንድ የሀገራዊ ቪዲዮዎች ላይ ይመነሽን እንጀምር እኔም አላቃቸው። እኔ ኢቭን አጠቃቀምን እንኳን አላቀውም ነበረ። ስመነሸን ገብቼ ሳይ በቃ የሚሉትን ነገር አረብኛዎቹ ምን በቃ መመለስ የምችለው አይነት ነገር ሲሆን እዛ ሆኜ መጋፈጥና መመላለስ ውስጥ ከዚሁ ጋር ላይ የያይዝና ትንሽ ያው በተለይ ደግሞ በዚህ ሀገር ላይ ወይም ደግሞ በሳውዲ አረቢያ ላይ የሚኖሩ ኢትዮጵያውያን የአረበኛ አክሰንታቸው አለ። ያንቺ አረበኛ ደግሞ ኳሊቲው ሞር በደንብ ነገራቶችን የምታብራሪበት ቃላት አጠቃቀምሽ ራሱ በርካታ ሰዎችን አትራክት አድርጓል ብዬ አስባለሁ። በጣም ብዙ ሰዎች በቃ የአረበኛ ሊቅ ናት እስከ ማለት ምክንያቱም ቃላቱ መናገር ወይም ማሳመን ብቻ ሳይሆን የቃላት አጣጣልሽ ራሱ ትንሽ ለየት ይላል ከሌላው። አረበኛን ከልጅነትሽ ጀምሮ ነው ወይስ እዚህ ከመጣሽ የለመድሽው ነው? አይ እዚህ ከመጣው የለመድኩት ነው። እርግጥ አረብኛ ቋንቋን ለመልመድ ብዙ ጊዜያትን አልፈጀብኝም፣ ምክንያቱም ፍላጎቱ በጣም ስለነበረኝ ሰውንም እንስሳንም አውራ ነበረ። ለማወቅ ካለኝ ጉጉት የተነሳ እና እንጂ ኢትዮጵያ ላይ በጣም ደሳ ነበርኩ። ህጻናትን አውራ ነበረ በጣም ነበረ የምለማመደው ከዛ አንጻር ነው እንጂ ኢትዮጵያ እያለሁ እውቀቱ ምንም የለም የለኝም፣ አላውቅም ነበር፣ እዚህ መጥቼ ነው። ኦኬ ከዛ በኋላ እንግዲህ የተለያዩ ሂደቶች ታልፈዋል። ምናልባት በዚህ በአባይ ዙሪያ ላይ እየሰራሽ ከብዙ ሰዎች ጋር የመገናኘት እድሉ ይመጣል። በዚህ ዙሪያ ላይ የሚሰሩ በርካታ ወንድሞቻችን አሉ። እነ መሐመድ አላሮሲ፣ እነ ኡስታዝ ጀማል በሽር ሌሎችም ወንድሞች ነበሩና ይሄ ነገር ከነሱ ጋር ለመገናኘትም እንዲሁም ደግሞ ለአንቺ ሌሎችም ደግሞ በሌላው ዓለም ላይ ያሉ ኢትዮጵያውያን በተለይ የአባይን ጉዳይ ያዙ ሰዎች ከአንቺ ጋር በደንብ ኮሚኒኬት ያደርጉ ነበረ። አይ ከኔ ጋ በቀጣሚውን በተዘዋዋሪ ከኔ ጋ ምንም አይነት ግንኙነትም ኮሚኒኬት የላቸውም። በጊዜው ላይ ሱሌማን አብደላ ባለበት አላህ ይጠብቀው እና እሱ በጣም ነበረ ያወራ ነበረ እና አይ ቲንክ ሱልጣን መሰለኝ፣ ሱልጣን የሚባል ሱልጣን አባጊሳ ኤግዛክትሊ። እሱም በቃ አረብኛ ታውቂ ያለሽ እና ያ ማለት ሱልጣን አባጊሳ ባይዘው ወይ ስለ አባይ ያሉትን ነገሮችን አንዳንድ ሊንኮችን በመላክ ሞር እውቀቱ እንዲኖረኝ ይተባበረኝና ያው አይዞሽ በርቺ ይለኝ የነበረና ቪዲዮዎች የተደራሽነት ሳይኖራቸው የፌስቡክ ድረ ገጾቹ ላይ እየለቀቀ በጣም ሰፖርት ሲያደርገኝ የነበሩ እሱና ወንድሜ ሱሌማን ናቸው። ሌላ ምትላቸውን ክለሰቦች ከእንኳን ምንም አይነት የዲጂታል ሚዲያውን ወይም ደግሞ በአባይ ጉዳይ ዲጂታል ሚዲያውን የሚመራው አንዱ ሱልጣን ስለሆነ ያው ከሁሉም ጋር እንደተገናኘሽ ያክል ነው የሚሰማል። በሆነ ታይም ላይ በአንቺ ላይ በተለይ በአረቡ ዓለም ሆኖ በህዳሴ ግድብ ዙሪያ ላይ መስራት ትንሽ ከባድ ነው። ያው አሁንም ላይ ቢሆን ሰዎች ከሀቂ ጎን የሚቆሙ ብዙዎች እንዳሉ፣ ከሀቂ ጎን የማይቆሙ ነበሩ። አስተያየቶችሽን በደንብ አርጌ በሰዓቱ መለከታቸው ነበር። በርካታ የውጭ ሀገር ዜጎች ወይም ደግሞ ከግብፅ ውጭ ያሉ ዜጎች በሙሉ ኢትዮጵያን ሲደግፉ ነበር በአስተያየት መስጫ ሰዓትን፣ በተለይ ጎረቤት ሀገር ሱዳኖች ልዩ የሆነ በምሰጫቸው ምላሾች በጣም ደስተኞች እንደነበሩ ነበር የምመለከተው። እሱን እንደው እንዴት ታየዋለሽ? የእውነት ህዝቦች ናቸው ለእውነት የሚቆሙ ታውቃለህ። አንተ ሀቅ ከያዝክ በዳይ፣ የራሳቸው ሰው እንኳን ቢሆን ከሀቅ ጋር የሚቆሙ በጣም የሚገርሙ ፍቅር የሆኑ ህዝቦች ናቸው የሱዳን ህዝቦች። በነገር ላይ እና ነኸዋላቸው ያኔ የውስጣቸው እንትን በቃ ለሀቅ የመቆምን እንጂ እንደሌላው እንዲህ የሚል የሳር የሚባል ነገር የላቸውም። ይሄ ተፈጥሯቸው ነው። በጣም ነበረ ሰፖርት የሚያደርጉኝ በተመሳሳይ ሁኔታ በጣም ነበረ ፕሮቴክት ሊያደርጉኝም የሚሞክሩት የሆነ ሰዓት ላይ በተፈጠረ እንትንም ራሱ በጣም በውስጥ ይጽፉልኝ ነበረ የትነሽ ወዴት ነሽ? በቃ ምን ላይ ነሽ? እኔ ከጠበቅኩት በላይ ከራሴ ሰዎች በላይ እነሱ ነበሩ በጊዜው ፕሮቴክት ሊያደረጉኝ እየሞከሩ የነበሩት እና በጣም የሚገርሙ የሚገርሙ ህዝቦች ናቸው። በጣም ነው የምወዳቸው። እነሱም ለኢትዮጵያ ልዩ ፍቅር አላቸው በሚገርሙ ሁኔታ ማለት ነው። አላህ ደግሞ ድጋሚ ሰላም እንግዲህ ሀገራቸውን ሰላማቸውን እንደሚመለስ ተስፋ አደርጋለሁ። እኔም ቢዝኔላ ከዚሁ ሳልወጣ የሆነ ታይም ላይ የሆነ ችግር ውስጥ ገብተሻል ምናልባት በሰዓቱ ጉዳዩ በደንብ ሶሻል ሚዲያ ላይ ስላልተራገበ ጉዳዩ ያን ያህል ያው እንደሚታወቀው ሀገራችን ኢትዮጵያ ላይ በርካታ የሚዲያ አውታሮች ቢኖሩም የሚዲያ አክሰስ አጠቃቀም ሂደቶች ላይ አሁንም በርካታ ጉድለቶች አሉ። እንደዛም ሆኖ በሰዓቱ ከባድ የሆነ ጭንቀት ውስጥ የነበርሽበት ጊዜ ነበረ። በአባይ ብቻ በመስራትሽ እዚ ሀገር ላይ ብዙ መከራዎችን አሳልፈሻል። ይህንን ያደረግሽው ያው ከሀገር ፍቅር የተነሳ እንደሆነ ብንገነዘብም መስዋዕትነቱ ልክ ነው ብለሽ ታስቢያለሽ ወይ? ምን ያህል ነበረ በሰዓቱ የነበረውን መስዋዕትነት ሽም ብትገልጭልን። ለእኔ እንደ ሀገር ፍቅር ወይም ውስጤ እንዳለው ኢትዮጵያዊነት ፍቅር ይሄ በጣም ትንሹ ነገር ነው። ኢትዮጵያ ማለት ለእኔ ሁለ ነገሬ ናት። ሀገሬ የዞሮ መግቢያ አይነት እና ብዙ ጊዜ የኢትዮጵያን ቫሊዩም ያወቅኳት በተለይ ስደት ላይ ሆኜ ነው። ሀገሬ ላይ ሆኜ ሁሌ የምንለው ቃል አለ፣ ይቺ ሀገር ምን አደረገችልን እኔ ምን አረኩላት የሚለውን ጥያቄ የጀመርኩት ከስደት ከወጣ በኋላ ነው። ለሷ ማድረግ የምችለው ለዚች ሀገር ማድረግ የምችለው ነገር ሲኖር ደግሞ በደስታ ነው የተቀበልኩት። ስላረፈደኝብኝም ደስተኛ ነው የሆንኩት። ስለዚህ ይሄን ነገር ሲያንስ እንጂ ለዛች ሀገር እንደዛ መሆን አይበዛብኝም። ያሳለፍኩት ቻሌንጅ በጣም አዎ ከባድ ነበረ። በሰው ሀገር ላይ ሆነ እንደዚህ አይነት ነገር በጣም ከባድ የሚሆን እንትን አሳልፍ ያለው ግን ይገባው ነበር ለሚለው ነገር፣ ጊዜው ቢመለስ አሁን ነገር ያንን ነገር ድጋሚ ለማድረግ ዝግጁ ነኝ። በማንኛውም ሁኔታ ላይ ሆኜ በነገሮች መቀየር ማልቀይራት ሀገሬ ብቻ ናት። ስለዚህ ቢያንስ እንጂ አይበዛባት ሚያቻገር በሰአቱ የነበረው ሁኔታ ምን ነበር? በሰዓቱ የነበረ ሁኔታ ሰራባቸው የነበሩ ሰዎች የዚህ ሀገር ዜግነት ያላቸው ሆኖ ግን ትውልዳቸው አያቶቻቸው ምናምን ነገር ያው ከመስር ነበሩ ያንን ነገር በጭልም ልምታ ነው የሚሰባው እንዲታወቅባቸውም አይፈልጉም ነበር እና እንደዛ አባይን የተመለከቱና ከነሱ ዜጎች ጋር ያለው ፍትጊያ የሚሰሩ ቪዲዮዎች ሁሉ እዛው እነሱ ቤት ተቀምጬ ነበር እኔ የምሰራው ረዥም ዓመት አገልግያቸዋለሁ ስለዚህ አንቺ ያንን ሁሉ ትግል ስታደርጊ በግብጾች ቤት ነው በግብጾች የልጅ ልጆች ወይም ደግሞ ዜግነት ቢያገኙም ኦሪጂናል ሀገራቸው ግብፃዊ የሆኑ ሰዎች ቤት ሆነች ነው ያንን ስራ ስትሰሪ የነበረው የተሸወድኩት ነገር ምንድን ነው? አሁን እኛ አብረህ ስትኖር ያንን ሰው አሳልፈ አስጥም የፈለገ ነገር ቢኖር ለካ በሀገር ከሆነ ማንንም ቢሆን አሳልፈ ከመስጠት ወደኋላ አትልም። ማንነት አይለቅም። እንድጠነክርና እንዳዝንባቸው ሳይሆን እንድገረምባቸው ነው ያደረጉኝ። ረዥም ዓመት አገልግያቸዋለሁ። ነገር ግን ጉዳዩ በሀገራቸው ሲመጣ አንድ ቀንም እንኳን መስሪንም ብለው ያልተናገሩ ሰዎች እንዴት ስለ ሀገራችን ታወሪያለሽ እኛ ጋር ተቀምጠው ብላ፣ ያኔ ነው ማንነቷን ገልብጣ ያወጣቸው እንዴ አንቺ መስሪነሽ እንዴ ብዬ ስላ ጠብአኔ ያለች ሀገሬ ነው አለችኝ። የሀገር ፍቅሩ ውስጣቸው ተዳፍኖ አለ። ስለዚህ እኔ በጣም በቃ የደነገጥኩበት አጋጣሚ ነው። እና ክስተቱን በደንብ ምናልባት ማብራራት ከቻልሽ መገለጽ ያለባቸው ጉዳዮች በሰዓቱ ያው የሰማነው ነገር አለ እየተሳደርሽ እንደሆነ እንዲሁም ደግሞ መጠጊያ ለራሱ በቃ ሰዎች ጋር ጥገኝነት እስከ መጠየቅ የደረሽበት ሁኔታ ነበረ። በዚሁ በህዳሴ ግድብ ዙሪያ ላይ አዎ በዛው እሱን ሀሳብ ማንሳት ምንችል ቢሆን ኦኬ፣ የተፈጠረው ነገር ምንድን ነው? በምሰራቸው ቪዲዮች ላይ ለካ ያው የኛ ልጆች ለማዳሞቻቸው ቪዲዮን ያሳያሉ። ከዛ ውጭ እነሱ የተለያዩ የሶሻል ሚዲያ ፕላትፎርም ላይ ቪዲዮዎቻችን ይለቀቃሉ። በፌስቡክም አክቸዋሊ ደግሞ በትዊተሩ ዓለም እነሱ አሉ። እንደ አጋጣሚ ሆኖ የሴትዮ ባለቤት የሚሰራው እንግዲህ እንደ ህግ ባለሙያ ነገር ነው፣ በትዊተሩ ዓለም ውስጥ ነው ያለው። ቪዲዮዎቼ እዛ ይሄዳሉ፣ እዛ ይለቀቃሉ። እና አንዳንድ ከአባይ ጉዳይ ጋርም ተያይዞ እስረኞችም ያኔ ድምጽ በሚያስፈልግበት ሰዓት ላይ የምሰራቸው ቪዲዮዎች ነበሩ። ያው እዚህ ሀገር ላይ ሆነ ደግሞ ስለዚህ ሀገር መንግስት መናገሩ ዋጋ ያስከፍላል። ነገር ግን እዛ ቦታ ላይ ያሉ እህት ወንድሞቼም ናቸው የታሰሩት። ያንንም በማስመልከት እነዚህ ቪዲዮዎች ተጠራቅመው እያንዳንዱ ቪዲዮ እነሱ ጋር ሄድ ስለነበረ፣ ተፈላጊ ናቸው ከሚባሉ ሰዎች ውስጥ እንደ አጋጣሚ የሆነው የአንድ ወንድሜ ኢትዮጵያዊና የኔ ነበረ ሊስቱ። እነሱ ጋር የመጣው ሊስቱ ባለቤቷ እጅ ላይ ነው የወደቀው። ፎቶን በሚያይበት ሰዓት ላይ እኔ ነኝ። በዛ አጋጣሚ ነው እሷ ስታየው ደንግጣ ያው የተፈጠረው ነገር ቢኖር ያው አሳልፎ የመስጠትና ለማስያዝ ነበረ። አብራኝ የምሰራ ልጅ የፊሊፒንስ ዜግነት ያላት ልጅ ናት። ረዥም ጊዜ እነሱ ጋር ምሰርቼ ስለነበረ ያለውን ሁኔታ ንትን በማለት ያው እንደምንም ብለን ያው ለማምለጥ ችያለው ካመለጥኩም ከመለጥኩም በኋላ ያው አንዳንድ የኔ ምላቸውም ሰዎች በጊዜው የራቁኝ አሉ በመፍራት ያው አንቺን እንይዛለን ብለው መጥተው እኛም እንያዛለን በምል በሚል ግን በጊዜው መጠጊያ የነበሩኝ ሰዎች ነበሩ፣ ተጠግቻለሁኝ። የተሰሩ ብዙ ቪዲዮዎችንም ነበሩ አስጥፉልኝ ብያለው። ምክንያቱም ተደራሽነት በሚኖርበት ሰዓት ላይ ሌላ አደጋ ለእኔ ስለነበረው፣ በዛ በዛ ያው በጊዜው በዛ መልኩ እንግዲህ ነገሮችን ለማምለጥ ችያለው። ከዛ በኋላ ነው ሌላኛው ቻሌንጅ የነበረብኝ ስራ የማግኘቱ ነገር ላይ ነው። በዚህ ሁኔታ ላይ ያለሽ እንግዲህ በተለይ ጉዳዩ በኮሮና ታይም አካባቢ ይመስለኛልና የተወሰነ ያን ያህል ይህን ያህል አንቺ መስዋዕት እየከፈልሽ ስለአንቺ የተወራ የተነገረ ነገር አልነበረም። ቪዲዮዎችሽ በሚሰሩት ታይም ከብሔራዊ ቴሌቪዥኖቻችን በበለጠ ሁኔታ ከግብጾች ጋር ተደራሽ ሆነው የግብፅ ዜጎች በሙሉ ሲነጋገሩበት የነበሩ ቪዲዮዎች ባሉበት ሁኔታ ላይ በዛን ታይም ስለ አንቺ ዓለምን ነገሩ እውነቱን ትንሽ የሚያሳዝን ነገር ነው እና ያን ሁሉ ቻሌንጅ ስታሳልፊ ምናልባት ከዚሁ ከህዳሴ ግድብ ዙሪያም ነው የሆነ እንዲሁም ደግሞ በሳውዲ አረቢያ ጅዳ የሚገኘው ቆንስላ ከውጭ ጉዳይ ሚኒስትር ከተለያዩ አካላት አንቺን ፕሮቴክት ለማድረግ የተሞከረ ሂደት አለ? አይ ሀቂቀተን ምን አይነት የደወለልኝ ይሁን እኔ ፕሮቴክት ለማድረግ የሞከረም የትኛውም አካል የለም እንደነገርኩ ያው ወንድሜ ሱሌማን ነበረ የሚያስፈልግሽ ነገር ካለ በሚል እሱ ያው የሚገኘው በጊዜው ሪያድ ስለነበረ ያለበትን ሁኔታ ደውሎ ምናምን ይጠይቀኝ ነበር እንጂ ከዛ ውጭ ቦታ ሰጥቶ ምን ላይ ደረሽ እንዴት ሆንሽ የሚል ማንም ጠያቂ አልነበረም በጊዜው ሌላሰፍ እና ብቻዬን ነው ያንን ጊዜ ለመወጣት የተገደድኩት አልሐምዱሊላ ከዛ በኋላስ ምንድነው የገጠመሽ ቻሌንጅ ከዛ በኋላ ያለው ቻሌንጅ በጣም ከባድ ነበረ። ያው የወጣውትኝ እንግዲህ ሰርቼ ራሴንም ቤተሰቦቼንም ህይወት ልለውጥ ነው፣ መስራት አለብኝ፣ ለሰራ ነው የወጣውትኝ። ስራ የማግኘት እድሉ ለእኔ በጣም አስቸጋሪ ነበረ። ያው ሶሻል ሚዲያ ላይ ይታወቀ የነበረው በሂጃብ ነው፣ ፊቴ ይታወቃል። ባልጠበቅኩት ሁኔታ ብዙ አረቦች ያውቁኛል፣ እና እኔ ስራ መቅጠር በጣም ይፈራሉ ከምልህ በላይ እና ስራ አላገኝም ነበር። ተነጋግሬ ሁሉን ነገር ጨርሼ ማሻላ ወደውኝ ሄዳለው ሲያዩኝ እንደውም እኛ አሳልፈው ለመስጠት አላህን ፈርተን ነው እንድትረዘቂ ነው እንጂ አንፈልግም ይላሉ። ምክንያቱም ከምታስበው በላይ የዚህ ሀገር ሰዎች ያኔ እንደዚሁ አክቹአሊ አረብ ሀገሮች ከሚባሉት ጋር ከፍተኛውን ቁርኝነት አላቸው። በጣም ነው የሚዋደዱት ከምነግርህ በላይ ነው የዚህ ሀገር እንትን። ለዛ አሳልፈው ሁሉ ቢሰጡኝ ደስታቸው ነበረ። እና የግድ እኔን የማያውቁን ሰዎች ጋር ነው መቀጠር ያለብኛ ማግኘት በጣም አስቸጋሪ ነበረ እና ገጠራማ ቦታ ላይ ሄጄ ለመስራት ተገድጃለሁ። እማያውቁኝ እና ሶሻል ሚዲያ የሚባል ነገር እማያውቁ መሆን ስላለባቸው እና ያለ እኔ በጣም ከባድ ቻሌንጅ ነበር። ምን ያህል ጊዜ አሳለፍሽ? ኦልሞስት ዓመት ጠርቄ፣ ሩቅ ቦታ ለመስራት የማያውቁኝ ቦታ ላይ እንደዛ ነገር አሳልፊያለሁ። በዚህ ታይም ከሶሻል ሚዲያ ወርቀች ነበር አራኩም ቪዲዮ ትሰሪያለሽ፣ እንደዛ መሆኑ ሰራ ነበረ። እንደዛ መሆኑ አያስችልም። እውነት የያዘ ሰው በነገር ላይ እንቅልፍ አይተኛም። እውነት ነው ያዝኩት፣ በየትኛውም ሁኔታ ላይ ሆኜ ማውጣት ያለብኝን ነገር አወጣለሁ። ድምፅ ድምፅ ሆን አድርገዋለሁ። ያንን ነገር የሚመጣውን ነገር አክቹዋሊ ለመቀበል በጣም ሬዲ ነበርኩ። በጣም ዝግጁ ነበርኩኝ። በቃ ምንም አይመስለኝም ነበር። ዋናው ነገር ግን ውስጥህ ቁጭት፣ ጸጸት፣ የሆነ ከረፈደ መንቃት አለ አደለ? በቃ እንደ ሞር፣ እንደውም እያወቅኩ ሲሄድ አባይን፣ የአባይ ወንዝን በተመለከተ ያለኝ የነበረኝ አይዲያ እና በኋላ ላይ ሳቅ ግን ብዙ ሀቆች እንዳሉን ሳቅ፣ ይህን ነገርማ ማ በየትኛውም ሁኔታ ላይ ሆኜ አወጣዋለሁ፣ የሚመጣው ይምጣ የሚለው ነገር ነው ውስጥ ያለ እና በዛም ሁኔታ ላይ ሆኜ አላቆምኩም ነበረ። ጠባቂ ያለ ነበርና የከፋ ነገር ያው አልደረሰም። እንደው እዚሁ ጋር አያይዤ ላንሳ እና አሁን አንድ ሀሳብ አንስተሽ ነበረ በተለይ በአረቡ ዓለም ያሉት እንደ ዜጋ ሳይሆን አረብ ነን በሚል እንግዲህ ሰቢው በጣም በርካታ የአረብ ካንትሪዎች አሉ። እነዚህ ሁሉ የአንድነት አይነት ስሜት ተሰምቷቸው፣ ቁጭት ተሰምቷቸው በጋራ የሚቆሙበትን ሁኔታ ስሰማ እኔም ደግሞ ዞር ብዬ ወደ ሀገሬ ነው የተጓዝኩት። እኛ ስለ አህጉር አይደለም፣ ስለ አፍሪካውያን ስለ ጥቁሮች አይደለም፣ ስለ ጥቁሮች በጋራ የቆሙ የሚል ሀሳብ ላነሳ አይደለም። እኛ ኢትዮጵያውያን ሩቅ ሳንሄድ እነሱ ከሀገርም አልፈው እንደ አህጉር እንደ አረብ በጋራ የቆሙበትን ሂደት ነው የነገርሽን። እኛ ኢትዮጵያውያንስ እንዴት ነው በጋራ መቆም ያለብን የሚለው እንደው ብታነሽልን ምንድን ነው አንቺ ከዛ ስሜት ምክንያቱም ስሜቱ አንቺ ጋር ስላለ በደንብ ልታንጸባርቁ ትችላለች ብዬ ስላሰብኩ ነው። በጣም ከፍተኛ የሆነ ቁርኝነት ነው እርስ በርስ ያላቸው። እንደውም እንደ እንትን ከሄድክ እንግዲህ ካይሮ አፍሪካ ናት። እንደዛም ሆኖ ግን በአረብ ሊግ ደረጃ ነው ያላቸው ቁርኝነት። ወደ እኛ ዞር ብዬ እኔም ለማየት በጣም ተገድጃለሁ። ዞር ብዬ ወደ ራሴ ሳይ ያለን ክፍፍል ይሁን ልክ ሁላችንም በራሳችን መንገድ ትክክል ልንሆን እንችላለን። በጣም የተለያዩ ሀሳቦችን ልናራምድ እንችላለን። በጣም ውብ የሆኑ ማህበረሰቦች ያሉን ነን። በጣም ብርቅዬ የተለያየ የሆነ ባህል፣ ቋንቋ፣ እሴት ባለቤቶች ነን። ይህንን ጸጋ እኛ የተቀበልንበት መንገድ ትክክል አለመሆኑ እንጂ በጣም የአፍሪካ አውራዎች ነን። ስለዚህ በተለይ ሀገራዊ ጉዳይ ላይ እንደ ሀገር ያለንን የሀሳብ ልዩነቶች ወደ ጎን አስቀምጠን ሀገራዊ ነገር ላይ አንድነትን ብናበረታ በጣም የተሻለ ነው። እዚህ ሀገራዊ ጉዳይ ላይ አንድ ካልሆነን የሚገቡ ንፋሶች ብዙ ናቸው። እውነትም ደግሞ አንድ ሆነን ያሳካናቸው ብዙ አሉ። የአባይ ግድብን በተመለከተ ያሳለፍናቸው ናቸው። እንደ ህዝብ ብዙ ቻሌንጆች አሉ። እንደ ማዕቀብ ሀገር ላይ ሲጣሉ የነበሩ ነገሮች ግን የሀሳብ የፖለቲካ የዘር የብሔር ልዩነት ሳይኖረን ቀርቶ አይደለም እኮ ይሄን አሳካ ነው ያንን ወደ ጎን በማስቀመጣችን ሰክሰስ ማድረግ ይችለናል። የአባይን ግድብ። ስለዚህ ሀገራዊ ነገሮች ላይ ያለውን መጥፎ የሀሳብ ልዩነት ወደ ጎን አስቀምጠን እዚህ ላይ ምን አለ መሰለሽ ከዚህ በፊት አንዳንድ ማቃቸው ሂደቶች አሉና፣ በተለይ ደግሞ የግብጽ ፖለቲከኞች ወይም ደግሞ መንግስት ተቃዋሚዎች በተለያዩ ሀገር ነው የሚኖሩት በተለይ በቱርክ በብዛት ይገኛሉ። ብዙ ጊዜ የምመለከታቸው በህዳሴ ግድብ ዙሪያ ላይ ተቃዋሚዎች ከመንግስታቸው ጎን ቆመው ሳይ በጣም የሚያስገርመኝ ነገር ነበር የሆነው። እና እንደው ሀገራችን ላይ ደግሞ ስትመጪ በሰዓቱ የነበሩ አንዳንድ ሂደቶች አሉ እና ያው በሀገር ጉዳይ ላይ በተለይ ደግሞ እንደዚህ አይነት ሀገራዊ አሻራ ላይ የፈለገ ነገር ቢሆን በተለይ አንዳንድ የገባቸው ፖለቲከኞች ጉዳዩን በስነ ስርዓት ይሄ የሀገር ጉዳይ ነው እንደ ሀገር ነው መቀጠል ያለብን ብለው አስበው ሲጓዙ የነበረበት ሁኔታ አለ። አብዛኛው ግን በኢትዮጵያ ክፍል ስለ ህዳሴ ግድብ በተለይ እናንተም ጋር የሚሰጡ አስተያየት ስለነበሩ ምንድነው የሚሰማሽ ፊሊንግ? በጣም ያሳዝናል። ብዙ መከፋፈሎች አሉ። ያንን ክፍተት ደግሞ አሰፍስፎ የሚጠብቁ አካላቶች አሉ። ለነሱ ዕድል መስጠት ደግሞ የእኛን ውድቀት ነው የሚጠብቁት። በነገራችን ላይ ካይሮ ማንሳት ካልቀረ መንግስታቸውን በጣም ነው የሚጠሉት። አገዛዙን በጣም ነው የሚጠሩት። በጣም የሀሳብ ልዩነቶች አለባቸው። አሁን እኛ ብዙ ጊዜ አረብ ሀገር ስንል እንደኛ ብዙ ብሄር ብሄረሰብ ስለሌላቸው እማይጣሉ ነው የሚመስለን። አላቸው እነሱ በጣም ጸበኞች ናቸው። እርስ በርስ ለግድያ የሚፈላለጉ ናቸው። ሀገራቸውን በተመለከተ ግን ሁሉም አንድነታቸው ምንም በቃ ይገርመሃል፣ ምንም ጸብ ያላቸው አይመስልህም። ስለዚህ ያ ነገር ደግሞ እኛ ጋር ደግሞ ውስጥ ያለውን ችግር ውጭ የምናንጸባርቀው ነገር ዋጋ እያስከፈልን ነው ዋጋም ከፍለንበታል ከዚህ ቀደም፣ አሁንም እንደዛው ነው። ስለዚህ የውስጥ ችግሮቻችንን ውጭ ባናወጣቸው የሀገር ጉዳይ ሀገር ነው። ሀገርህን አስጠብቀህ ነው ውስጥ ያለውን ነገር ሶልቭ ማድረግ የምችለው። ያ ካልሆነ ውስጥ ያለው ችግር ሀገርን የሚነቀንቅ ክፍተት የሚሰጥ ከሆነ ሌላ ሶስተኛ ጠላት ተቀብለህ ሌላ ሁለተኛ ችግር ነው የሚሆንብክ። የሀገር ውስጥም ከሀገር ውጭም ሌላ ጦርነት ነው የሚሆነው። ስለዚህ የሰው ልጅ ዋናው ነገር ዞሮ መግቢያ ዋናውን ነገር አስጠብቀህ ነው ውስጥ ያለውን ነገር ማስከበር የምችለው ችግሮችን መፍታት የምችለው። ሀገርን ለመውደድ አስተዳዳሪህን መውደድ አይጠበቅብህም ማክበር እንጂ። ምክንያቱም ሌሎቹ የሚወዱት እንትን ስለሚሉት ሳይሆን መከበሪያቸው መጠሪያቸው እስከሆነ ድረስ ያንን በማለት ነው። ስለዚህ የሀገርን ሴት በተመለከተ በጣም ማሰብ ያለብን ይመስለኛል። ያው እንግዲህ ብዙውን ስለ ሀገር፣ ስለ አንድነት፣ ስለ ሕዳሴው ግድብ ነው እየገለጽሽው። እዚህ ላይ እኔ የማነሳው አንዳንድ ጉዳዮች አሉ። ዙዙ ለሕዳሴው ግድብ ይህን ያህል መስዋዕትነት ከፍላለች፣ ይህን ያህል ትግያዎችን ታግላለች። አንድነት ላይም ብዙ ደክማለች። ነገር ግን ምንድን ነው የያዘሽ ነገር በዛ ልክ በኢትዮጵያ ህዝብም ደረጃ በሚዲያዎችም ደረጃ ትኩረት ያልተሰጠሽ፣ ወደ ሚዲያ ያልወጣሽው የተለያዩ የኢትዮጵያውያን ሚኒስትሪ ሚዲያዎች፣ ቲቪዎች ለቃለ መጠየቅም ያልጋበዙሽ፣ በርካታ ኢትዮጵያውያን ከሀገር ውጭ ሆነው በርቀትም ሆነ በስካይፕ የሆነ ወይም በዙም ኢንተርቪው ይደረጉ ነበረ። ከአንቺ ጋር ያለው አንቺ ኮሚኒኬሽን ስለሌለሽ ነው ወይስ ከምን አንጻር ነው አንቺ ያን ያህል መውጣት ያልቻልሽው? ወደ አንቺ ልመለስ ብዬ ነው። እንግዲህ ምናልባት አንተ እንዳልከው ኮሚኒኬሽን ላይኖረኝ ይችላል። ሰፊ የሆነ ኮሚኒኬሽን አንደኛ የለኝም ሀቂቀተን፣ በምትለው ልክ ሰድቻለውን ብዬ ያው አላስበውም ግዴታ ከመወጣት ዋጅቤን ከመወጣትና ስሜቴን ከመግለጽ ለዛ ያንን ያ ነገር ብቻ ነው። በጊዜው ፊልም ማድረገውን ነገር መናገር ትክክል ነው ብዬ ማስበውን ሀሳብ ሌላውን በማይነካ መልኩ ማራመዱ ላይ ነው። እና እንግዲህ ምናልባት ቦታ ሰጥተው አንተ የምትለውን አይነት ነገር ያደረጉበት እንግዲህ ምላሹ እነሱ ጋር ነው የሚኖረው። በእኔ በኩል ግን እንግዲህ ያው የምችለውን ነገር ላገሬ ማድረግ ያለብኝ ከማድረግ እንጂ የምጠብቀው ሌላ የተለየ ፊድባክ አልነበረም። ያን ነገር ሳደርግ ደስተኛ ነበርኩ፣ ደስ ይለኝ ነበረ። በቃ ይህን ነገር ማበርከት መቻሌ፣ ለነገሮች አለመርፈዱ ያ ነገር ለእኔ ስሜት ይሰጠው ነበር። እያንዳንዱ ምሰራ ቪዲዮዎች ተደራሽነት ሲኖረ ተጽዕኖ ሲፈጥር ደስ ይለኝ ነበር። ትንሽ ነገር ለዚህ ማድረግ ቻልኩኝ። እቺ ምን አደረገች ለምላት ሀገር በቃ ምን አረኩላት ምላትን፣ ትንሽ ነገር በተለይ በሰው ሀገሩኝ አስቀምጭ ማለፍ ከቻልኩ ይሄ ለኔ ትልቅ ግብ ስለነበረ በጊዜው ስቲል አሁንም፣ ከዛ አንጻር ያው ብዙም እንትና ያልኩት ያው። እንግዲህ ምናልባት ከዚህ ኢንተርቪው በኋላ በጣም ስልኮች ይጨናነቃሉ ብዬ ተስፋ አደርጋለው። የሰራ ሰው መመስገን አለበት። የሰራ ሰው እውቅና መሰጠት አለበት። ምክንያቱም እያንዳንዱን እንዳንቺ አይነት ዙዙዎችን ለማፍራት አንቺን ማመስገን አንቺን ማበረታታት የኢትዮጵያ ህዝብ እንዲሁም ደግሞ የሚመለከተው አካል በዚህ ጉዳይ ላይ የሚሰራ ትንሽ ትግል የሚባል ነገር የለም። የትግል ትንሽ የለውም። ዋናው አላማው የኢትዮጵያን እውነታ ለዓለም ማንጸባረቅ ነው። እሱን ለማንጸባረቅ ደግሞ በአማርኛ ቋንቋ አርባ ሺህ ጊዜ መነገር ሳይሆን በአንዲት አገላለጽ አምስት ሚሊዮን፣ ስድስት ሚሊዮን ቪው የሚገኝበት አንዲት ቪዲዮ ሰርቶ ለአረቡ ዓለም ማሰራጨት ከአንቺ በላይ ለህዳሴው ግድብ የሰራ ከአንቺ በላይ የደከመ በተለይ በዚህ በአረቡ ዓለም ሆነው በተለይ ደግሞ ሴት ሆነው አረብ ቤት ተቀጥረው ማንም ስለሌለ ነው። ለዛ ነው በክብርሽ በሰራሹ ልክ መነገር አለበት ብዬ ሀሳቡን ያነሳሁት እና እንግዲህ ያው ይህን ያህል ስለ ህዳሴ ግድብ ካነሳን አሁን ደግሞ መለስ እንበል። ያው እዚህ አረቡ ዓለም ላይ ብዙ ነገራቶች አሉ። ከዛ መካከል በርካታ ውጣ ወረዶች አሉ። አንቺም በዛ ውጣ ወረድ ውስጥ ነው ያለሽው። ስለሱ እንግዲህ ቆይታ የምናረግ ይሆናል።